ኤፍራታዬ በር ተቆልፎባታል፣ ግን የልጇን በመጠበቅ በር ላይ በልቅሶና በእንባ እየተማጸነች ነው። እንዲሁም እንግዲህ የዳጊ ጓደኛ በገኒና በዳጊ ላይም ሲያሾፍባቸው ተመልክተናል። ያፌትም ምንም አይነት ርኅራኄ እንደሌለው ለገኒ እያሳስቧታል። እንዲሁም ደግሞ የዳግም ጓደኛ ጽዮንንም ለፍቅረኝነት እንደሚፈልጋትና ለያፌት ነገረው። ያፌትም እሷ ማለት የአይኔ ብሌናት ሲል ተናግሯል ማለት ነው እኔ እንደማስበው ግን የአፌት የናታንና የኤፍራታ ወንድም ነው ብዬ ነው የማስበው፣ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የሬዲ ቱብ ቻናል ቤተሰቦች እንደምን አላችሁ? እኛ አለን እግዚአብሔር ይመስገን። ለሬዲ ቱብ ቻናል አዲስ ከሆናችሁ የሬዲ ቱብ ቻናልን ሰብስክራይብ በማድረግ እንዲሁም ሀሳብ አስተያየታችሁን በቦክስ ሳጥኗ በማስቀመጥ ቤተሰብ መሆን ትችላላችሁ። ውድ ቤተሰቦቻችን ጠፋ ብለናል። እንግዲህ የሙስሊሞች በዓል ስለሆነ እንዲሁም ጾማቸው ስለሆነ ለዛኔ የጠፋ ነው። ካሁን በኋላ በቪዲዮ አንጠፋም ማለት ነው። ላይክና ሼር ሰብስክራይብ ግን አይረሳ ማለት ነው። እንግዲህ ክፍል ሰባ ላይ ደርሷል ማለት ነው። እኔ እንኳን ሀምሳ ሶስት ላይ ነው ያቆምኩት ማለት ነው። ክፍል ሰባ ላይ እንግዲህ ኤፍራታዬ ናታን ቤት ገብታ ወሽዷት ነበረ። ባለፈው ናታንና ገንዬ ሲያወሩ ሰምታ ነበረ ሲያወሩ ስሰማ ወታ ብዛው እያለቀሰች በነበረበት ሰዓት እንግዲህ የአፍሬት ብዙ ተከታታይ ስለነበረው ኤፍራታዬ ስታለቅስ እንግዲህ ከተከታዮች ውስጥ አንዱ ስላየ ደውሎ ነገሩት። እሱም ያንን ስበብ አገኘ፣ በዛው ይዟት ይሄድ ማለት ነው። እሷ ግን እሱ እንዲነካተው ፈጽሞ አትፈልግም፣ ምክንያቱም እሷ የናታን ጨረቃ ብቻ ናት ማለት ነው። እና በጣም ብዙ በደል እየደረሰባት ነው። እውነት መጨረሻው እንደሚያምር ባለሙሉ ተስፋ ነኝ። እንግዲህ እግዚአብሔር ወዶ እና ፈቅዶ ደግሞ የአፌትና እናታን ደግሞ ለይቅርታ እንደሚታረቁ ወይም ለፍርድ እንደሚቀርብ ይሄ ምንም ያልተፈታል ህልም ቢሆንም ግን እንደሚፈታ ባለሙሉ ተስፋ ነን። ውድ ተመልካቾቻችን ወደ ዛሬው ፕሮግራማችን ስንገባ እንግዲህ የዛሬው ክፍል ሰባ ነው። ክፍል ሰባ እንግዲህ ኤፍራታዬ የአፌት ቤት ተዘግታ በነበረበት ሰዓት ሰራተኛዋ መጣችና ልታናግራት ስትፈልግ ጓደኛ ሁኝኝ እባክሽ ብላ ስትለምናት፣ አይ ለምን አንቺ አሰሬ ነሽ ስትላት፣ እኔ ከአንቺ በምንም ላንስ አልችልም ስለዚህ እኔ አሰርሽ አይደለሁም ስትላት፣ እንግዲህ የአፌት ውስጥ ያለችው ሰራተኛ ይመስለኛል። የዚችኛዋ የፖሊሷ የላከቻት ነው የሚመስለኝ እንደ እኔ አስተሳሰብ ማለት ነው። እንግዲህ እናታንም እጅግ ተናዶ ቤት ውስጥ እያወራ በነበረበት ሰዓት ጽዮን ቀልድ ምናምን ስትቀልድ ለሱ ግን ቀልዷ ምንም እንዳልተዋጠው ሲነግራት ነበረ። በዚህ አጋጣሚ ይህን ስትናገርኝ የማይከፋኝ ይመስልሻል ወይ ብሎ ሲላት እንዴት ምናምን አለችው። ይህን እያወሩ በነበረበት ሰዓት እንግዲህ ሽቅርቅረዋ ሉሊት ከላይ ቀሽ ቀንቧጊያ ላይ ስትወርድ እንግዲህ ኤፍራታዬ የገኒ ልጅ መሆኗን ሰማች ማለት ነው እናደነገጠች ተወዛገበች። እሷ በውስጥ ያሰበችው በቃ ገኝ እዚህ ቤት አለች ከአሁን በኋላ እንደፈለግኩት ጫወትባት አለው። እነግራታለሁ ለኤፍራታ ብላ ልታስፈራራት ነበር የፈለገችው። ግን ኤፍራታ ቀድማ እንዳወቀች፣ ያው እሱ ግልጽ ማድረግ አልፈለግም። ምክንያቱም ናታን የሚፈልገው ሉዴት ስትናደድ እና ሉዴት እንደፈለገች ስትቀበዘበት ማየት ስለፈለገ ሁሉን ነገር ለመናገር አልወደደም ማለት ነው። ቡድና የተከበራችሁ ይቻናላችን ቤተሰቦች እና እጅግ የሚገርም ነው ሀረግ ድራማ፣ በጣም እጅግ አስተማሪና ቁም ነገር አዘል ነው። ሁላችሁም ገብታችሁ ተከታተሉት። አሁን ደግሞ ፍላጎት የሚል ተለቋል ማለት ነው። ከዛ መቀጠል እንግዲህ እሱም ኤፍራታ ላይ ዘግቶ መንገድ ላይ ሲሄድ እንግዲህ የአክስቶ ልጅ ወይም ዘመዱን አግኝቶት ኤፍራታ እውነት የዳጊ መሆኗን አረጋግጥ ብሎ ላከው በላከው ሰዓትም እንግዲህ ዳግስ ስልክ ሲደውልለት፣ ቀረህ በጣም ለምን ቀረህ አለው። አያችሁት አደለ ታደለ። እግዚአብሔር እንግዲህ በአንዳንድ በኩል ሊረዳችሁ ይችላል። በአንዳንድ አንድ በኩል ደግሞ እንድትማሩበት ሊያደርጋችሁ ይችላል። እና በተገናኙበት ሰዓት እንግዲህ መንገድ ላይ እየሄዱ ያለ ገነ ልጇን የምትወደውን ምግብ ሰርታ እየጠበቀቻት በነበረበት ሰዓት ምክንያቱም በመስኮት ብቅ ትላለች ብላ እየጠበቀች ነበረ። ገና የፍራታ ጊዜ እስከዚያ ድረስ ወፍ የለም ብቅም አላለችም ማለት ነው። ምና ዳጊ እና ጓደኛው እየሄዱ እያለ ገኒን ሲያይ ልጁ በጣም ደንግጦ ሂዶ እና ወለምድ ብዙ እየተቀመጡ እኔማ አህተ ሲል ልጁ በመገረም እና በመደነቅ ሆኖ እየተመለከታቸው ነበረ። እና በጣም ነበረ የተሳለቀባቸው በገኒ እና በዳጊ አንተ እንደዚህ ድብቅ ነበር ካለ። ምክንያቱም እሱ ባላሰበው ሁኔታ አጣራ የተባለውን መልእክትም ወይም መረጃ ባላሰበው መልኩ ስለሰማ እሱ ደስ ቢለውም ግን የእሱ አሳሳቅና የሱ የእሱ ንግግር በጣም እጅግ ከባድ ነበረ። ዳግም ያው እንግዲህ ራሱን ስሜቱን ለመቆጣጠር ፈልጎ ነበረ፣ ያው ተቆጣጥሮታል፣ ግን ጎበዝ ነው። ከዛ ዘመዴ በጣም ጨካኝና አረመኔ ነው ስትልም ገንዬ ብሶቷን እና ሀዘኗን ተናግራለች። እሱም እናንተ እንደምታስቡት ዘመዴ እንዲህ ቀላል አደለም የምታውቂው ይመስሻል ግን ፈጽሞ ያፌትን ማወቅ አትችይም፣ ሲልም አረጋግጦ ነገራት። በጣም የሚገርምና የሚያሳዝነው ነገር ግን ምን እንደሆነ ታውቃላችሁ? የኤፍራታ ጉዳይ እጅግ የሚያሳስብ ነው። ኤፍራታ በሩ ከተዘጋባት ቤት ልትወጣ ትችላለች፣ ግን ወይ እሷ ብልጥ ከሆነች ቁልፉን ካየችው ሲተኛ መሸወድ እንደምትችል ግን ደግሞ የሚገርማችው ነገር ማታ ስትወጣ ስልክ ከሌላት ማን ይቀበላታል? ምክንያቱም ውጭ ከወጣች ጨለማ ነው፣ ከባድ ነው። እውነት አሁን ላይ እፍራታ ያለችበት ነገር በጣም እጅግ የሚያሳስብ ነው። እንግዲህ የድራማ መጨረሻው ምን እንደሆነ በቀል ጥሩ እንዳልሆነ እንደሚያሳይ ባለሙሉ ተስፋ ነኝ። እንዲሁም ቁም ነገር አዘል እንደምንማርበትም ባለሙሉ ተስፋ ነኝ። ስለዚህ ሁላችሁም ገብታችሁ እንድትከታተሏቸው በአክብሮት እንጠይቃችኋለን ማለት ነው እንግዲህ ቤት ውስጥ በነበሩበት ሰዓት እንግዲህ ዳጊ ቤት ውስጥ በነበረበት ሰዓት ዳጊ እና ጓደኛው ቤት ሄዱ፣ ገንየ ቤት ማለት ነው። ገንየ ቤት በሄዱ ሰዓት እንግዲህ ሳይታሰብ ያም ከውጭ ይመጣል። ከውጭ ሲመጣ አንተ ያቺ ቼ ከሷ ሲለው፣ የትኛዋ ቼ ከሷ? እንዴ ያቺ ቼ ከሷ በእናት ቆንጆዬ ናት፣ ለእንዳንተ አይነት ደፋሪ አትገባም። ሲልም እጅግ በሚገርም እና በሚያሳዝን ሁኔታ ቃላትን ሲሰነዝርበት ቢንያም ራሱን መቆጣጠር አልቻለም ነበረ። የዛኔ እንግዲህ ድብድብ ነበረ የተነሳው ማለት ነው። እና ልጁ በጣም ቲቪተኛ ነው እንግዲህ ምን እንደሚሆን ቀጣይ ክፍል ለማየት ጓጉተናል ማለት ነው። እንግዲህ ፖሊሷ ደግሞ እንደምታዩት ቤዛየን ልትሰናበታት እና ለጥቅም ፈልጋት እንደቀረበቻትም በአንዳንድ ቃላቶች ነገራት፣ ሄዳለች። ነገር ግን ቤዛ ምንም አልገባትም። ለማወቅ እሷ እየተሽከረከረች ከፎቅ ብትወርድም ግን ፖሊሷ ጥላት ወታለች ማለት ነው። ስሟ ብዙም ጊያዜ ስላልቻለ ነው ማለት ነው። እና በፊት እኮ ይለዋል አሁን ስለጠፋሁኝ ሁሉ ነገር ጠፋብኝ ማለት ነው። ውድ የተከበራችሁ የያሬድ ዩቲዩብ ቻናል ቤተሰቦች፣ ለያሬድ ዩቲዩብ ቻናል አዲስ ከሆናችሁ ቻናሉ ሰብስክራይብ፣ ቪዲዮውን ላይክ በማድረግ እንዲሁም ሀሳብ አስተያየታችሁን በኮሜንቲ መስጫ ውስጥ በማስቀመጥ ቤተሰብ መሆን ትችላላችሁ። ሀሳባችሁን አስተያየታችሁ አይለይም። ከሁም በኋላ ቆንጆ ቆንጆ በሆኑ ሀሳቦችና ቆንጆ ቆንጆ በሆኑ በሚያዝናኑ ነገሮች ሁሉ እንመጣላችኋለን። እስከዚያው ድረስ ግን ላይክና ሰብስክራይብ፣ ሼር ማድረጋችሁን አትርሱ። እንወዳቸዋለን፣ እናከብራችኋለን። ውድ ቤተሰቦቻችን በጣም ነው የጠፋውባችሁ፣ ከአሁን በኋላ ግን አልጠፋም። እናንተም አተጥፎ ማለት ነው። ቻናል ያላችሁም ሼር፣ ላይክ፣ ሰብስክራይብ አድርጉ። የሌላችሁም ደግሞ እናንተ ከፍታችሁ አብረን እንደግላለሁ። ውድና የተከበራችሁ የምዳም ቀመሞች ማለት ነው እወዳችኋለሁ፣ አከብራችኋለሁ። የነበረን ቆይታ ይህንን ይመስል ነበረ። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ።